ሰላም ውድ ተመልካቾቼ የዛሬ ሶስተኛ ቀን ቻሌንጅን ጀምር ያለውኝ መንገድ ላይ ነው የምሮጠው። ይኸው ተዘጋጅቼ እየሄድኩኝ ነው። ስመለስ ደግሞ ያለውን የሮጥኩትን ኪሎ ሜትር፣ ምን ያህል ደቂቃ እንደፈጀብኝ፣ ምናምን ያለውን ነገር አሳውቃችኋለሁኝ። ያዝበለው ነው እንግዲህ ተጀምሯል፣ ሶስተኛ ቀን ቻሌንጅ። ውድ ተመልካቾቼ ዛሬ ሶስተኛ ቀን ቻሌንጅን ሮጬ ተወጥቻለሁኝ። በአጠቃላይ ሞባይሌ ላይ እዚህ ጋር እንደሚያሳየው አርባ አንድ ደቂቃ ፈጅቶብኛል። ስድስት ፖይንት ስድስት ኪሎ ሜትር የሸፍነሃል ይላል። አምስት መቶ ሰማንያ ሰባት ካሎሪ ነው አቃጥለሃል ይላል። በሞባይሌ ላይ እንደሚያሳየው በጣም አሪፍ ነበረ። አድካሚ ቢሆን ለሶስተኛ ቀን በግድ ተነስቼ ወጥቼ ቻሌንጅን ለማሳካት ስላሰብኩኝ ሮጫለሁ ማለት ነው። በጣም አሪፍ ነው እንዳየሁት ከሆነ ተስፋ ሳንቆርጥ በየቀኑ ይሄንን ካደረግ ለውጥ አለ ብዬ ተስፋ አደርጋለሁኝ። ለውጡም ደግሞ በእኔ ታዩታላችሁ። እርግጠኛ የምነግራችሁ ነገር ቢሆን ተስፋ ሳልቆርጥ ከቀጠልኩኝ በጣም አሪፍ ለውጥ አመጣለሁ። ያንንም ለውጥ አብረን የምናየው ይሆናል። ይሄው እንደምታዩት በጣም ላበላቦኛ አለሁኝ። በጣም አሪፍ ነው። በጣም ምርጥ እንቅስቃሴ ነው ያደረኩት። በቀጣይ ደግሞ ነገ ደግሞ ያው ይቀጥላል። የሚቋረጥ አይደለም። ስለዚህ ነገ ደግሞ አራተኛ ቀን ቻሌንጅ ይቀጥላል። እንደዚህ እያልኩኝ ነው እስከ ሶስት ወር ድረስ ለመሄድ ያሰብኩት። ቀላል አይደለም ትዕግስትና ጽናት የሚጠይቅ ቻሌንጅ ነው። ሁላችንም ቢሆን በትዕግስትና በጽናት ሆነን ነው ይሄን ነገር ልናሳካ የምንችለውና እግዚአብሔር ትዕግስቱና ጽናቱን ይስጠኝ እያልኩኝ ያው ነገ ደግሞ እንገናኛለን። እንደዚሁ አጭራጭር ቪዲዮ ነው ምለቅላችሁ። ከዛ አጠቃላይ ለውጥ በሚኖረኝ ሰዓት ያለውን ጠቅላላ ለውጥ ሁሉንም ነገር የምናያዩ ይሆናል ማለት ነው እስከዛ ግን የየቀኑን ያደረኩትን ለእናንተ ለማሳወቅ ያክል ነው ይህንን ቪዲዮ የምለቅላችሁ ማለት ነው። በጣም አመሰግናለሁኝ። ነገ አራተኛ ቀን ቻሌንጅ ይቀጥላል። እንገናኝ። ያዝበለው ነው።